አሁን ትልቁ ጥያቄ እንዴት ከዚህ ሱስ እናመልክ እንዴት ነው ነፃ የምንወጣው አታስቡ ምስጢሩን አሁን እነግራችኋለሁ አንደኛ ማህበራዊ ሚዲያ ወጥመድ መሆኑን ተረዳ ነፃ ለመውጣት የመጀመሪያው እርምጃ ማህበራዊ ሚዲያ እናንተን አጣብቆ ለማቆየት የተሰራ መሆኑን መገንዘብ ነው አፖችን ለአስር ደቂቃ እንድትጠቀም አይፈልጉም ለሰዓታት እንድትቆዩ እንጂ ምክንያቱም ብዙ በቆያችሁ ቁጥር ከማስታወቂያ ብዙ ገንዘብ ያገኛሉና እናንተ ግን የወደፊት ህልማችሁንና ህይወታችሁን እያጣችሁ ነው። ስለዚህ ስልካችሁን ከማንሳታችሁ በፊት አንድ ጥያቄ ራሳችሁን ጠይቁ። ማህበራዊ ሚዲያ እየተጠቀምኩ ነው ወይንስ ማህበራዊ ሚዲያ እየተጠቀመኝ ነው? መልሱ ማህበራዊ ሚዲያ አንተን እየተቆጣጠረ ነው የሚል ከሆነ ለመለወጥ ጊዜው አሁን ነው። ሁለተኛ ኖቲፊኬሽን አጥፎ ስልካችሁ በቀኑ ስንት ጊዜ እንደሚጮህ እስኪያስቡት። አዲስ መልእክት፣ አዲስ አስተያየት፣ የሆነ ሰው የፖሰታችሁትን ላይክ ሲያደርግ በየቀኑ ይደርሳችኋል። እያንዳንዱ ኖቲፊኬሽን ትኩረታችሁን ይስባል። በምርምር መሰረት አንዴ ትኩረታችሁ ከተሰበረ እንደገና ሙሉ በሙሉ ለማተኮር 23 ደቂቃ ያስፈልጋችኋል። ስለዚህ ትኩረታችሁን መልሳችሁ ለመቆጣጠር ከፈለጋችሁ አሁኑኑ ይህን አድርጉ። ወደ ስልኳችሁ ሴቲንግ በመሄድ ለኢንስታግራም፣ ፌስቡክ፣ ዩቲዩብ እና ቲክታክ ኖቲፊኬሽንን አጥፉ። እያንዳንዱን ላይክ፣ እያንዳንዱን አስተያየት፣ እያንዳንዱን አዲስ ቪዲዮ ወዲያውኑ ወደ እናንተ መረሱ የግዴታ አይሆንም። ይህ አንድ እርምጃ ብቻ በየቀኑ ሰዓታትን ይቆጥብላችኋል። ሶስተኛ የአምስት ሰከንድ ህግን ተጠቀሙ ብዙ ሰዎች ስልኮቻቸውን ሲያነሱ እንኳን አያውቁም። ስለዚህ አንድ ቀላል ዘዴ ይኸውና፣ የአምስት ሰከንድ ህግን መጠቀም። ማህበራዊ ሚዲያን ለመጠቀም ባሰባችሁ ጊዜ ሁሉ በአእምሯችሁ ወደኋላ ቁጠሩ፣ አምስት፣ አራት፣ ሶስት፣ ሁለት፣ አንድ። ከዚያም ራሳችሁን ጠይቁ፣ ይህን አፕ በእውነት መክፈት አለብኝ ወይስ ልማድ ስለሆነብኝ ነው? አራተኛ ለማህበራዊ ሚዲያ የጊዜ ገደቦችን አዘጋጅ። በአማካኝ ሰዎች በቀን ሰባት ሰዓት በስልካቸው ያሳልፋሉ። በወር 210 ሰዓታት ማለት ነው። በአመት ደግሞ 87 ሙሉ ቀናት ማለት ነው። አስቡት፣ እንግዲህ አዲስ ክህሎት መማር፣ ንግድ መጀመር ወይም አዲስ ስራ መጀመር ይቻል ነበር። ስለሆነም ለማህበራዊ ሚዲያ ግልጽ የሆነ የጊዜ ገደብ ማዘጋጀት አለባችሁ። በየቀኑ ምን ያህል ደቂቃዎች ማህበራዊ ሚዲያ እንደምትጠቀሙ ወስኑ። ለምሳሌ ሰላሳ ደቂቃ። አምስተኛ፣ ሶሻል ሚዲያን በእውነተኛ ህይወት እንቅስቃሴ ተካ። ብዙ ሰዎች ሶሻል ሚዲያን የሚጠቀሙት ስለደበራቸው ነው። ታዲያ መፍትሄው ምንድን ነው? ህይወትን በእውነተኛ እንቅስቃሴዎች ሙሉ በሙሉ መተካት ነው። ለምሳሌ ያህል ወደ ውጭ ውጡና በእግር ተራመዱ። ወደ መናፈሻ ይሄዱ ወይም ጉዞ ያድርጉ። መጻሕፍትን አንብቡ። መጻሕፍት እውቀትን ይሰጣሉ። ማለቂያ ከሌለው ስክሮል በተለየ አዲስ ነገር ተማሩ። አዲስ ቋንቋ፣ ምግብ ማብሰል ወይም መኪና መንዳት፣ ማንኛውንም ነገር። ከአዋቂ ሰዎች ጋር መነጋገር፣ ለጓደኛ መደወል፣ ከቤተሰብ ጋር ጊዜ ማሳለፍ፣ የአካል ብቃት እንቅስቃሴ ማድረግ፣ እናም ወዲያውኑ ጥሩ ስሜት ይሰማችኋል። ብዙ የእውነተኛ ሕይወት እንቅስቃሴዎች ባላችሁ ቁጥር የማህበራዊ ሚዲያ ፍላጎታችሁ ይቀንሳል። ስድስተኛ ስልክንህን ከሱስ ያነሳ ለምን ለምን ሁልጊዜ ስልክንህን እንደምትፈትሽ ታውቃለህ? ምክንያቱም አስደሳች ይመስልሃል። ስለዚህ ስልክ መነካካት አሰልቺ አድርገው። ሰባተኛ የሰባት ቀን ማህበራዊ ሚዲያን ዘመቻ ጀምሩ። ከማህበራዊ ሚዲያ ውጭ ምን ያህል የተሻለ ህይወት እንዳለ ማየት ከፈለጋችሁ ይህንን አድርጉ። ሁሉንም የማህበራዊ ሚዲያ አፖች ለሰባት ቀናት ሰርዙ። ለአንድ ሳምንት በእውነተኛ ህይወት ላይ አትኩሩ። ከቤተሰብ ጋር ጊዜ አሳልፎ፣ እቅዳችሁ ላይ ስሩ፣ የተሻለ እንቅልፍ ተኙ፣ አንብቡ። ከሰባት ቀናት በኋላ የበለጠ ደስተኛ የተረጋጋና የበለጠ ትኩረት ይሰማችኋል እና እናንተ ያሰባችሁትን ያህል ማህበራዊ ሚዲያ በጭራሽ እንደማያስፈልጋችሁ ትገነዘባላችሁ። ህይወታችሁን መለሳችሁት ማለት ነው። አስታውሱ ጊዜያችሁ በጣም ውድ ሀብታችሁ ነው። የማህበራዊ ሚዲያ ኩባንያዎች ጊዜያችሁ ሊሰርቁ ይፈልጋሉ። አሁን ግን አሁን ግን እውነቱን አውቃችኋል እና ትጠነቀቁበት አላችሁ። አንድ ነገር ልጠይቃችሁ። ዛሬ በምድር ላይ የመጨረሻ ቀናችሁ ቢሆን ጊዜያችሁን ያሳለፋችሁበት ጊዜያችሁን ያሳለፋችሁበት ሁኔታ ደስተኛ ያደርጋችኋል? በኢንስታግራም ውስጥ ስክሮል በማድረግ ቲክታክን በመመልከት ላይክ እና ኮሜንት በማየት ሰዓታትን በማሳለፋችሁ ኩራት ይሰማችኋል ወይም የበለጠ ትርጉም ያለው ነገር ብታደርጉ ትመኛላችሁ ይህ የእናንተ ህይወት ነው እና አስፈሪው ነገር ደግሞ ጊዜ ማንንም አይጠብቅም በማህበራዊ በማህበራዊ ድረገጽ የምታባክኑት እያንዳንዱ ሰከንድ ወደኋላ የማንመለስበት ሰከንድ ነው ስለ ሁለት የቅርብ ጓደኛሞች አሌክስ እና ረያን አጭር ታሪክ ልንገራችሁ። አሌክስ ሁሌም ስልኩ ላይ ነበር። ረያን ማህበራዊ ሚዲያን ለማቆም እና በአላማው ላይ ለማተኮር ወሰነ። ከአምስት ዓመታት በኋላ አሌክስ በተመሳሳይ ቦታ ላይ ነበር። ምንም እድገት የለም፣ ምንም ስኬት የለም። የበለጠ የሚባክን ጊዜውን በማባከል ላይ ተጠምዶ ነበር። ረያን ጥሩ ስራ ገንብቷል። ወደ ተለያዩ ሀገሮች ተጉዟል እና አስደናቂ ህይወት እየኖረ ነው። ለምን? ምክንያቱም ረያን አንድ ነገር ተረድቷል፣ ጊዜ ውድ እንደሆነ። እና አሌክስ ብዙ ጊዜ አለይ ብሎ በማሰብ ጊዜውን በከንቱ አጠፋ። ጊዜ ግን በጣቶች ውስጥ እንደሚንሸራተት አሸዋ ነው። ጊዜህን በጥበብ ካልተጠቀምክበት አንድ ቀን ከእንቅልፍ ነቅተህ መጥፋቱን ትገነዘባለ። የህይወታችሁ እውነተኛ አካሄድ ፈልጉ። የወደፊት ህይወታችሁን በሙሉ አስተካክሉ። ሆኖም ግን ብዙ ሰዎች በማህበራዊ ሚዲያ ላይ ጊዜያቸውን ማባክን ይመርጣሉ። የህይወታችሁ እውነተኛ አካሄድ ፈልጉ። የወደፊት ህይወታችሁን በሙሉ አስተካክሉ። ሆኖም ግን ብዙ ሰዎች በማህበራዊ ሚዲያ ላይ ጊዜያቸውን ማባከል ይመርጣሉ። በህይወት ውስጥ መሻሻል እንደማይቻል ሆኖ ይሰማችኋል። ህልሞቻችሁን ማሳካት ትፈልጋላችሁ፣ ነገር ግን ተስፋ መቁረጥ ይሰማችኋል። ስኬታማ መሆን ትፈልጋለህ፣ ግን እንዴት እንደሆነ አታውቅም። መለወጥ ትፈልጋለህ፣ ግን ምንም ነገር በህይወት ላይ አልተቀየረም። እንደ እውነቱ ከሆነ ስልክህ የወደፊት ህይወትህን እየሰረቀ ነው። ዛሬ ልማድህን ካልቀየርክ ከዛሬ አምስት አመት በኋላ ህይወቴ ለምን አልተሻሻለም እያልቅ ትኖራለህ። አይናችሁን ለአንድ አፍታ ጨፍኑ። አይናችሁን ለአንድ አፍታ ጨፍኑ። መጀመሪያ ስልካችሁን ሳታገኙ እንደምትነቁ አስቡ። ግልጽ አላማ፣ ተነሳሽነትና ለዚያም ልዩ ትኩረት እንዳላችሁ አስቡ። በመማር ራስን በማሳደግ እና የወደፊት ህይወትን በመገንባት ጊዜ እንዳጠፋ አስብ። በኖቲፊኬሽን፣ በላይክ እና በኮሜንት ቁጥጥር በማይደረግበት ህይወት ውስጥ እንደምትኖር አስብ። ይህ ህይወት ይቻላል፣ ግን አሁን እርምጃ ከወሰዳችሁ ብቻ ነው። ለመለወጥ ጊዜው አሁን ነው፣ ነገ አይደለም፣ በሚቀጥለው ሳምንት አይደለም፣ አንድ ቀን አይደለም፣ ልክ አሁን ብቻ ነው። ታዲያ ዛሬ ምን ታደርጋለህ? ፈቃድህ፣ ጊዜን በማባከን ትቀጥላለህ ወይስ የምትፈልገውን ነገር ትገነባበታለህ? ከማህበራዊ ሚዲያ ሱስ ለመላቀቅ ዛሬ ምን እርምጃ ትወስዳላችሁ? ጊዜው ከማለፉ በፊት ህይወታችንን ማስተካከል ይኖርብናል። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ተንክ ዩ ሶ ማች